ኤፍራታ በዙሪያዋ ያሉትን ሰዎች እንዳይጎዳባት ጎዳባት ያፌትን እየተማጸነች ነው። ቢያንስ እናንተን ማጣት የለብኝም እናንተ ከማጣ እኔም ብታጡ ይሻላችኋል። እናንተ ናጥች ማዘን አልችልም እያለች ትገኛለች። እንዲሁም ደግሞ ገነት በጣም እየተገረመች ነው። እንዴት ነው ግን አንተ ከኔ ራቅ ብቻ። አንተ ካልተረዳሃት ያንተ ፍቅር ምኑ ላይ ነው? እስኪ ንገረ ፍቅር ፍቅር ላመነበት ነገር እኮ ይሞታል። ላመነበት ነገር እኮ እስከጥግ ይከዳል። እና ያንተ ፍቅር ምንድን ነው? የታለ የታገልከው? ገኒ አለ አንድ ሰው አታስፈልገኝም ከአንተ በላይ የሚያስፈልገኝ ሰው አግኝቻለሁ ካለ ምን ማድረግ ይቻላል ሲል ይጠይቃታል። ቤዛም እንግዲህ ምን ቢያስጨንቅሽ ነው? ወይንስ ምን ቪዲዮ ይዞ ቀርጾ ይዞብሽ ነው? ምን እያስፈራራሽ ነው ያፌትን ለማግባት የተገደድሽበት? እያለች እየጠየቀች ትገኛለ። ሂዋንም እንግዲህ ወደ ገነት ሄዳ ኤፍራታ ማዳን አለብኝ የሚለውን እየተናገረች ትገኛለች። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ሰላም ብያለሁ። ሰላማችሁ በያላችሁበት ይብዛልኝ። ለቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ

ሰው ስ አበረታቶኝ። እንግዲህ ገነት አንድ ሰው አብሮ ስላደረና አብሮ ስለሄደ ደስተኛ ነው ይባላል እያለች ገነት ትጠይቀዋለች። ገነት እኔ የምታውቂው ካለች ንገሪኝ ይላናታል ስለሁሉም ነገር የማውቀው ነገር የለኝም እኔ፣ ፊቷም በማየት ብቻ ነው ማወቅ ያቻልኩት እንጂ ምን አይነት ችግር እንደገጠማት ማወቅ የምችለው አንተ ነበርክ አለችው። ማለት ነው ገኒ አላት። ለሰከንድ እንኳ ልትቀርበኝ ፈቃደኛ አይደለችም። ምን ማድረግ አለብኝ ጨን ቆኛል እኮ እኔ ጥፋቴ ምኑ ጋር እንደሆነ ለማሰብ እየሞከርኩ ነው ሲል ናታል ይናገራል። ያናት የለሁበት ሁኔታ እኔ ብቻ ነኝ የማውቀው ይላል። ማለት ነው እናተ ከዛ ትቷት ይሄዳል። ግን እኔ ራስ ወዳድ ነኝ እንዴ ራስ ወዳድ ነህ የሚሉኝ እኔ ራስ ወዳድ ነኝ እንዴ እያለ ራሱን እየጠየቀ ነበረ ራሷ የልቤ ባለቤት ያላወቀችልኝ ፍላጎቷ ይሁንልኝ ስላልኩኝ እውነት ገነት እንደምትለው እኔ ራስ ወዳድ ነኝ እንዴ እያለ ራሱን እየጠየቀ ነበር ብቻውን ሆኖ ማለት ነው እናት አለም እንግዲህ በዚህ መካከል ላይ ደግሞ እንግዲህ እሷ ሔዋን እንግዲህ ወደ ገነት ሄዳ ኤፍራት አለች ወይ ስትላት፣ የለች ሞታለች። ግን አንቺ የምታውቂው ነገር አለች ሁሉን ሰው ጠልታ እሱን እንዲትወድ ያደረገችው ግን ልጄ በጤናዋ አይደለች፣ የሚረዳው አጥታ ነው እንጂ የሆነ ነገር አለባት ትላለች። ገነት የሆነ ነገርማ ሁናለች ታች ማን እንደሆነ እንኳ እኔ ማላቅም ትላለች ሔዋን። በዙሪያዋ ያሉ ሰዎች ላይ ጥሩ እንዳልሆን አይደለች ነው የማውቀው፣ ግን ለአንድ ሰው ፍቅር ብራ ቤተሰቦቿን ዘመዶቿን ያውም እርግጠኛ ባልሆነ ፍቅር እንዴት እንደዛ ታደርጋለች አለቻት ሔዋን ገነትም አዎ ልክ ነሽ እኔን የገረመኝ ይሄ ነው ጀሮ ለባለቤቱ ነው ባዳ ነው ይባል የለ አለ ገንዬ ሁሉ ነገር ለእኔ አዲስ ነው ለአንቺ ብቻ አይደለም ለሁላችንም አዲስ ነገር ነው አለ ሔዋን በተለይ ለናታል ልቡን ክትክት ሰብር ብር ብሏል ባክሽ ገንዬ አንቺ ከእሱ አትራቂ አንቺ ግን በዚህ ልክ ለኤፍሩዬ የተጨነቅሹ ለምንድን ነው ግን እንዴ በፊት እኮ ከቤዛ ጋር ሁነሽ ተንኮል እየጠነሰሽ ስታቅጃ አልነበረም ልታጠፊያ ስታስቢ ያልነበረም አለቻት። ግን ገኒ፣ ምንም ሁሉም ነገር በነበረበት አይቆይም ብላት እንግዲህ፣ ለማንኛውም ደህና ዋይ፣ እኔ መሄዴ ነው ብላት ሄደች ማለት ነው። ገነትንም እሷ እነትም እንግዲህ ሀሳብሽ ተንኮል አዘል እንዳይሆን ተስፋ አደርጋለሁ ስትላት ነበር። ቤዛ ደግሞ ከክፍሏ ላይ ሆና አልጋ ምኝታዋ ላይ ተጋድማ ሰርተት ብላ ያለች አለች። እንደዚህ መተሻል እንደ ብሎ ናታል ሄደ ማለት ነው ወደ እሷ። አዋለሁ ናቲ አላት። ከዛ እኔ እኮ ትንሽ እዚህ ባዶ ክፍል ስናበር ደነገጥኩ። ይቅርታ ስላስደነገጥኩ አለች ቤዛ። ኤፍራታ ከመጣች በኋላ ያፌት ጋር ልትጣላ ሄድክ እንዴ አለች። በምን አቅሜ ነው የምጣለው አለናታል እሱ እኮ አሁን እኔን ክንፌን ሰብሮታል አለናታል አቅሜን ሁሉ ወስዶታል፣ ተስፋ ቆርጫለሁ። ያለ ኤፍራታ መኖር ምን እንደሆነ ለእኔ ባዶ ነው አውቃለሁ። አላት ለአንቺ እንደዚህ ስልሽ ልብሽ ሊሰበር ይችላል ቤዛ፣ ግንም ምንም ማድረግ አልቻልም አላት ካለሷ ምንም ነገር አልችልም። ቆይ ግን ለአንተ ጋር የአፌት አንተ ጋ ያለውን ችግሩን ነግሮሃል? ለምንድነው እንደዚህ የሚያደርግህ? እሱን አንቺ ብትጠይቀው አይሻልም አላት ናታል። ቤዛ ከኔ ይልቅ ለአንቺ ይቀርብሻል። ለማንም ቀርቦ አያውቅም። እያስመሰለ የጣስ በጥርሱ እየሳቀ መጉዳት ነው የሚፈልግ። የወደድህና ያፈቀረህ ይመስልሃል እንጂ እንዴት እንደሚያጠፋክ እያቀደ ነው አ አንቺ ግን ያደረገች ነገር አለ ማለት ይህን የማላውቀው ነገር አላት ቤዛን። አይ እኔ ምንም ነገር ያደረገኝ ፍጹም ነገር የለም። እኔ ግን ብዙ ነገር ሸውዶኛል፣ ትላለች ቤዛ። እኔን ግን ገሎኛል፣ አለ ናታል። በማልችለው ነገር ሁሉ መጣብኝ ደማሁን። አሁን ተንቀሳቃሽ ግዙፍ ዝም ብዬ ሆኛለሁ። ጨለማ ውስጥ ነው ያለሁት፣ ሲል ይነግራታል። አንዳንድ ቤቱ ሂጄ ባለበት ከነቤቱ ቤቱ ባጋየው ብዬ እመኛለሁ፣ አላት ለቤዛ። ግን ደግሞ አልችልም ምናልባት ቤቱ ውስጥ ደግሞ ኤፎ ትኖራለች ብዬ እሰጋለሁኝ። የእውነት አፍርቃው ከተጎዳችስ ብዬ እፈራለሁ። ወይንስ ራሷን አንድ ነገር ብታደርግስ ብዬ እፈራለሁ። እሽና፣ ረፍት አድርግ በጣም ደክመሃል ብላ ገሪት፣ ደግሞ እየተኛ አይደለም እየተጨናነክ ነው አለችው እና እሺ ብሎ ሄዶ ከታፋዋ፣ ከጭኗ ላይ ጋደም አለና፣ ከጭኗ ላይ ጋደም እንዳለ ድንገት ስትገባ ደግሞ ኤፍራታ ታገኘዋለች ማለት ነው። ከዛ ቤዛ ብድግ ብላ ተከትላት ኤፍራታን ትሄዳለች። ከዛ ኤፍራታ ምንድን ነው ያፌት ያስፈራራሽ ነገር ንገሪኝ አለቻት እሱ ለእኔ የሚያደርግልኝ እንክብካቤዎች እስከ መጨረሻ ቀጥሎ ቢሆን በጣም ፍቅር ይዘኝ ነበር ግን እሱ አላማው አልነበረም አለች ምንድን ነበር አላማው አላይፍራታ እኔም መረማመጃ አድርጎ ወደ ናታል መቅረብ በዛ ላይ ደግሞ ናታልን መስበር እቅዱ ውስጡ ማሳበር ነው እኔ ግን በጣም አምኘው ነበር የእውነት የእሱን እንክብካቤ ብታዩ ሰው ለመውደድ አትችም ነበረ ግን እሱ ትክክለኛ ማንነቱን አልነበረም። ችግሩ ከናታል ብቻ አይመስለኝ ማለት ኤፍራታ ከሁላችንም ቤተሰቦች ጋር ጸብ ያለበት ይመስለኛል። ማለት ከአባና ቤታ የድርጅቱ ቤት ይባባሉ ማለትሽ ነው፣ አለቻት። በእኛና ቤተሰቦች እና በነናታል ቤተሰቦች የማናውቀው ችግር አለ። አባዬ በጣም ናፍቆኝ፣ ብዙ ሲከፋኝ ገብቼ ዶክሜንት እያስገላበጥኩ ነበርና የእሱን አባትና እኔን አባት ፎቶ አይቻለሁኝ፣ አለቻት። ግን እሱነቱን ለመግለጽ ደጋግሜም አግኝቻለሁ። አይ አለ ቤዛ፣ የኔ አባት የማንንም ገንዘብ አይወስድም፣ ጠላትም ሊያፈራ አይችልም። ይህን ሁሉ ጥርጣሬሽን አቆሚ አለች ቤዛ። ቤዛ ገና እኛ ወላጆቻችን የምናውቃቸው እንደ ወላጆች ነው። እኛ ቤተሰቦቻችንን ማንም ይሄን ያደርጋ ብለን አናስብም። ግን የአፌት ሁኔታ እንደዛ ይመስለኛል። መጀመሪያ ያደረገው ድርጅትና ቤት መውሰድ ነው። ምናልባት አባዬ ወይም እማዬ ቢኖሩ ታሪኩን ይነግሩን ነበር አለቻት ማለት ነው ብቻ የሱ ችግር ከናታ ጋር ብቻ አይደለም አሁን ምን እንዳደረግሽ አትነግሪኝም አለቻት አብሬው እንዴተኛ አድርጎ ቪዲዮ ቀርጾኝ አስፈራርቶ ይዞብኝ ነበር አንቺን በተመሳሳይ ነገር አድርጎሻል ስትል ጠየቀቻት አንቺን እንደዛ አደረገሽ አለቻት ኤፍራታ ማለት በፈጣሪ ስም ኧረ እኔን በእርግጥ እንደዚህ አላደረገኝም። እንደፈለገ ማድረግ ይችላለሁ እለዋለሁ እንጂ አልከለክለውም። እና ምን እንደሆነ አትነግርኝም? አልነግርሽም። አሁንም ቢሆን አንቺን አላምንሽም። አንድ ላይ ተመሳጥራችሁ ይሆናል፣ እንደዚህ የምታደርጉት ለማንም እንዳትናገር ስላለኝ አሁን አንቺ ነግራኛለች ብለሽ ልታውጣጭ ነው የመጣሽው፣ አይደለም አለች። አይ እንደዚ አይደለም አለች ቤዛ። ለነገሩ ማወቅ ባውቅም ምንም አይጠቅመኝም፣ እንደውም አለማወቅ ይጠቅመኛል አለቻትና ቤዛ ጣል አድርጋት ኤፍራታን ሄደች ማለት ነው። እሷ ግን ያለቻትን ይዛ ልትናገር ነበር ማለት ነው። ሄዋን ደግሞ ወደ ያፌት ትደውልና ና ምንድን ነው ደግሞ የችም ውጭ ጫለች። አስር ጊዜ የምትደውል ሄሎ አላት። የት ነህ? ቤት መጥቼ ነበር በርህ ላይ ያደረከ ዘበኛ ትሁን ሰራተኛ አላስገባኝ አለች። ምንድን ነው ያልሽው አንቺ ቤትህ? አለ ያፌት። ምን ስለሆንች ነው እዛ የምትሄጂው? በምን አይነት ነገር ነው የምታዋር? ናፍቀህኝ እኮ ነው። በፍቅ እንደማፈቅር ታውቅ የለ አንተ ስታፈቅረኝ የለ አለችው። አንቺ አልፈልግልሽም ስልሽም እንኳ ይዞሽ አትቀሪም አለ ያፌት። እንዴት ሰው የማይፈልጉትን ሰው ግድ ይላል? እባክህ እንደዚህ አታደርግ አለ ሔዋን። ካልሆነ የመቻቸለ ህይወት እኔ ሔዋን ፈልጌ እንጂ ተፈልጌ ብይ ተብዬ አላቅም አለችው። እኔ ከማንም አልፈልግም ትማዘዣለሽ እና ካገኘሽው ወንድ ላይ ንም ላድርግሽ፣ አላት ማለት ነው። ስምኛለሽ ከዚህ በኋላ በሰፈር ባይሽ ወይም አንድ ነገር ላ አጠፋሽ፣ አለው አላት ማለት ነው። እኔ ማንንም መለማመጥ አልችልም አላት። እስካሁንም ዝም ያልኩ ሴት ነች ብዬ ነው። ከዚህ በኋላ ትራስሽን ጠብቂ፣ ተጠንቀቂ አላት። ሄዋንን ደደብ ብሎ ነው የዘጋው። እንዴት ብታስብ ነው አለ። እሷ ግን በዘዴ ገብታ ደግሞ ያለውን ነገር ልታመጣ ፈልጋ ነበር፣ እሱ ግን ተሸውዷል። እኔ አንድ ቀን እንኳ ሰዎች ማባበል ማማለል ነገር አታቂም። ሂዋን ለምንድነው ይህ ቆሻሻ እንዴት እንደዚህ ያረክሰኛል አለችና ሂዋን ተናደደች። ወይኔ ፖሊስነት እኮ ቢኖር አሁን ደግሞ እጁን ጠምዝዤ ይዞ ሄር ነበር ብላ ተመኘች። ከዛ በኋላ ኤፍራታ ደግሞ ገባችና ከናታል ከተኛበት ላይ ተነስ ተነስ አንተ አስመሳይ ተነስ ተነስ አንተ ውሸታም ተነስ እያለ ስትለው በጣም ነው የደነገጠው። ፉዬ ምን ሆነች ነው አላት። የተፈጠረ ነገር አለ። ከአንተ ይህን አልጠብቅም ነበር። በጣም እንደምትወደኛ ሀዘንህ፣ ሀዘንህ እንደሆነ ነበር ማውቀው። ብዙ ጊዜ ቃል ገብተህልኝ ነበር አለችው። ምን ነው ብሎ ቅፍ አረገና ጉንጫን ይዞ መመልከት ይቻል እና ምን እንደተፈጠረ ንገርኝ ቢላትም ከአንተ ይልቅ የአፌትን መምረጤ ትክክል ነበር አንተ ሁሌም የኔ ደስታ ይልቅ የራስህን ደስታ ታስቀድማለህ አለች ቢከፋኝም ምንም ቢለም ቤተሰቦቼ እንደምታገኝልኝ ነበር የነገርከኝ ግን ውሸት አምነካል ምን እያልሽ ነው ኢፉዬ ስለምንድን ነው የምታወሪው ስለምን እንደማወራ ገብቶሃል አሁንም እንዳሸውደኝ እኔ በራሴ ነው የማዝነው እንደዛ እንዳሻንጉል ስትጫወቱብኝ አለማወቄ ስለምን እንደምታወሪ እኮ አልገባኝም አለ ናታል እንዴ ለምን ሁሉንም ነገር አውቅ ያለሁ ገኔ እናቴ እንደሆነች፣ ዳግም ወንድሜ እንደሆነ፣ እንደስትሸውዱኝ እንደኖራችሁ አውቅ ያለሁ አላት። ማለት ነው። ማን ምን የነገረሽ ይህን ንግግር? ፉዬ እባክሽ ተረጋጊ ቁጭ በይ። ለምን? አሁንም ተሳስተሻ ልትለይ ነው አሁን ጽዮን ማስታወስ ስለማትችል ነው እያላችሁ ስሸውዱኝ የነበረው? እስከ መቼ ነው ስሸውዱኝ የምትኖሩት? እኛ እኮ ልንሸውድሽ አስበን አይደለም አለና አቶ ለአንቺ በማሰብ ነው አላት። ልንነግርሽ እንልና የሆነ ችግር ውስጥ ትገቢያለሽ፣ በዛ ምክንያት እኮ ነው እንጂ ሌላ አይደለም። ከነገርንሽ ትጎጃለሽ ብለን ለአንቺ እያዘንልሽ ነው። እናንተ ቤተሰቦች ከጎዳችኝ ማንም አይበልጥ፣ በተለይ አንተ ከጎዳኸኝ አይበልጥም። አቶናታ በቃ አሁን ደስተኛ ነኝ። ባንተ ንግግርና ግንኙነት ያ ከዚህ ላይ ያበቃል ፉ አለ። እባክሽ እንደዚህ አታርጊ አለ እና ተማጸናት። እኔ ላንቺ በማሰብ ነው አለች። ደህን አሁን እንግዲህ ብላው እንግዲህ በር ከፍታ ባክሽ እንደዚህ አታድርጊ እያላት እንግዲህ ጥላው ወጥታለች። ኤፍራታ ይህም ማድረግ አልነበረባትም። አልተረዳዱም። እንግዲህ በጣም ተናዷል። እሱም ካለበት ጭንቀት ላይ ሌላ ጭንቀት ነው የተጨመረበት ነው። እንግዲህ ናታል። እንግዲህ ሔዋንም የሞከረችው ነገር አልሳካላት ቢልም ያው ቤት ውስጥ ያለች ሰራተኛ የነ ሔዋን እንደሆነች ሁላችንም አውቀናል። ፎቶግራፍ እና ቪዲዮዎችን እየቀረጸች እያቀረበች ስለሆነ አንድ ሰሞኑን አንድ ነገር ይሆናል። እንግዲህ ያፌት ያሰበው ሁሉ አይሳካለትም ማለት ነው። ውድ ተመልካቾቼ ብዙውን ጊዜ በጽዮንና ቤዛም እንግዲህ የሚያደርጉትን ነገር አይሳካላትም። ሉሊት በተለይ አሁን ከነሱ ጎን ሆና ትልቅ እርዳታ እያደረገች ነው ለሔዋን። እንግዲህ ሔዋንም ዝም አላለችም፣ በውጭ ያለውን እያጣራች ነው፣ በቤት ውስጥ ያለውን ደግሞ ሰራተኛይቱ ሰራተኛ ሳትሆን ሰላይ እንደ ሰላይ እየገባችለት መሆኑን እስካሁን አላወቀውም። ነገሮች ሊሳኩል ነው እያለ እየፈለጠዘ ነው። ሆኖም ግን ያፌት አይሳካለትም ማለት ነው። ስለዚህ ውድ ተመልካቾቼ የዛ ይመስል ነበረ። አስተያየት ካላችሁ ኮመንት ላይ አስፍሩልኝ። ቀጣይ ደግሞ በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ።